ቴሌግራም ላይ ስቶሪዎችን ፖስት ለማድረግ ስትሞክሩ እንደዚህ አይነት መልእክት የሚመጣላችሁ ከሆነ ይሄ ማለት ምን ማለት እንደሆነ እና መፍትሄው ምን እንደሆነ አሁን አሳያችኋለሁ። ብዙዎቻችሁ በውስጥ መስመር ቴሌግራም ላይ ስቶሪ ፖስት ላደርግ ስፈልግ እንደዚህ አይነት ነገር ያመጣልኛል፣ ይሄ ምንድን ነው? መፍትሄውስ ምንድን ነው ብላችሁ ጠይቃችሁኛል። ሁሉንም አሁን አሳያችኋለሁ። ከዚያ በፊት ይሄን ቪዲዮ ላይክ አድርጉ፣ እንዲሁም ቴሌግራም ላይ ስቶሪ ፖስት ለማድረግ ሲሞክሩ እንደዚህ ብሎ ለሚያስቸግራቸው ጓደኞቻችሁ ይሄን ቪዲዮ ሼር አድርጉላቸው ወይም ላኩላቸው። አሁን በቀጥታ ወደ ቪዲዮ። እንግዲህ ቴሌግራም በየጊዜው አዳዲስ ህጎችን ያወጣል። አክቹአሊ ይሄ ህግ ከወጣ ትንሽ ቆየት ትብሏል። ኖርማል የቴሌግራም ተጠቃሚ ከሆናችሁ ቴሌግራም ላይ ፖስት ማድረግ የምትችሉት ስቶሪ የተገደበ ነው። ያ ማለት በሳምንት ውስጥ ሶስት ስቶሪ ብቻ ነው ፖስት ማድረግ የምትችሉት በሳምንት ውስጥ ከሶስት በላይ ስቶሪዎችን ፖስት ለማድረግ ስትሞክሩ እንደዚህ አይነት መልእክት ይመጣላችኋል ማለት ነው። ስለዚህ ኖርማል የቴሌግራም ተጠቃሚ ከሆናችሁ በሳምንቱ ውስጥ ሶስት ስቶሪዎችን ብቻ ነው ፖስት ማድረግ የምትችሉት ማለት ነው። ከሶስት በላይ ስቶሪዎችን ፖስት ማድረግ የምትፈልጉ ከሆነ መፍትሄው የቴሌግራም አካውንታችሁን ፕሪሚየም ማድረግ ነው። የቴሌግራም አካውንታችሁን ፕሪሚየም ካደረጋችሁ ከሰባት መቶ በላይ ስቶሪዎችን ፖስት ማድረግ ትችላላችሁ። ይሄ ደግሞ በጣም ብዙ ነው። ስለዚህ በጣም ብዙ ስቶሪዎችን ፖስት ማድረግ ፍላጎቱ ካላችሁ የቴሌግራም አካውንታችሁን ፕሪሚየም ማድረግ ይኖርባችኋል ማለት ነው። የቴሌግራም አካውንታችሁን ፕሪሚየም ማድረግ ከኖርማል የቴሌግራም ተጠቃሚዎች የተለዩ ጥቅሞች አሉት። ይሄ ብቻ አይደለም፣ እሱን ጥቅሞቹ ምን እንደሆኑ በቀጣይ ቪዲዮ ላይ በዝርዝር የምነግራችሁ ይሆናል። ስለዚህ ከሶስት በላይ ስቶሪዎችን ፖስት ማድረግ ከፈለጋችሁ፣ ማለትም ብዙ ስቶሪዎችን ፖስት ማድረግ ከፈለጋችሁ የቴሌግራም አካውንታችሁን ፕሪሚየም ማድረግ ይኖርባችኋል ማለት ነው። እንዴት አድርጋችሁ የቴሌግራም አካውንታችሁን ፕሪሚየም ማድረግ እንደምችሉ ወይም ፕሪሚየም መግዛት እንደምችሉ ከፈለጋችሁ ደግሞ ከዚህ በፊት የሰራሁት ቪዲዮ አለ እንደዚህ አይነት ተምኔል ያለው ቪዲዮ አለ። እሱን ቪዲዮ ገብታችሁ ቼክ አድርጉት ወይም ተመልከቱት። በተለያየ ምክንያት የቴሌግራም ፕሪሚየም ለራሳችሁ መግዛት የማትችሉ ወይም ደግሞ አካውንታችሁን ፕሪሚየም ማድረግ የማትችሉ ከሆነ በዚህ የቴሌግራም ዩዘር ኔም አናግሩኝ። ያልገባችሁ ማንኛውም ጥያቄ ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። እንዲሁም ቪዲዮውን ላይክ አድርጉት።